ሰላም የተወደዳችሁ ተመልካቾቻችን፣ ለዚህ ክፍለ ጊዜ ያበቃንን እግዚአብሔር እናመሰግናለን። የባለፈውን ትምህርት ለማስታወስ የእግዚአብሔር መንግስት በእስራኤል ሕዝብ ምን ይመስል ነበር የሚለውን ነው ያየ ነው። የእስራኤል ሕዝብ በግብፅ ምድር እየበዙ በሄዱ ጊዜ ያ ለፈሮን እና ለሱ ባሪያዎች አስጊ እንደነበረ ከዛ የተነሳ የእስራኤልን ልጆች ለማጥፋት አዋጅ ሲያወጣ አይተናል። ያ ምን ያሳያል? ፈሮንና የእሱ ሰራተኞች የእባቡ ዘር እንደሆኑ የእስራኤል ሕዝብ ደግሞ የተስፋው ዘር የሴቲቱ ዘር እንደሆኑ የሚያሳይ ነው። እግዚአብሔር ሙሴን ካስነሳላቸው በኋላ በሙሴ ቀጥሎም በኢያሱ አማካኝነት ከግብፅ ምድር ወጥተው ወደ ተስፋይቱ ምድር ወደ ከነአን ይገባሉ። በዛም 31 ነገስታትን አጠቃላይ ተዋግተው ካሸነፉ በኋላ የከናንን ምድር እግዚአብሔር ይሰጣቸዋል። ኢያሱ ደግሞ ለእያንዳንዱ ነገድ ይህንን ሲያከፋፍል አይተናል። ከዛ በኋላ ያለውን ታሪክ የሚነግረን የመሳፍንት መጽሐፍ ነው። በመሳፍንት መጽሐፍ በተደጋጋሚ ሲጠቀስ ያየነው ሐሳብ ምን ነበረ? ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር፣ በእስራኤልም ንጉስ አልነበረም የሚል ነበር። ይህ ምን ያሳያል? የእስራኤል ችግር በተደጋጋሚ እስራኤል ትበድልና ለጠላቶች ታልፋ ትሰጥ ነበር። ከዛም ይጮኻሉ፣ እግዚአብሔር መስፍን ያስነሳላቸው ነበር። ይህ መፍትሄ የሚያገኘው ንጉስ ሲነሳ እንደሆነ የሚያሳይ ነው። እግዚአብሔር መፍትሄ የሚሆናቸው ንጉስ ሊያስነሳላቸው በሩት ሲጀምር በሩትና በቡኤዝ አማካኝነት ደግሞ የዳዊት አያት ሲወለድ እናያለን። ይህ የታሰበው ንጉስ የሚመጣበት መንገድ ነው ማለት ነው። ከዛ ቀጥሎ የሃናን ታሪክ ነው ያየነው። የሃና ታሪክ ውስጥ ከራሷ ችግር ባለፈ ሃና በጸሎቷ እግዚአብሔር ለእስራኤል ሊሰጠው ስላለው ንጉስ ስትናገር አይተናል። የእሷ ልጅ የሆነው ሳሙኤል መስፍን ሆኖ ከተነሳ በኋላ በእስራኤል ላይ በሚፈርድበት ጊዜ የእስራኤል ህዝብ ልክ እንደ አሕዛብ ንጉስ እንዲያነግስላቸው ይለምኑታል። ከእግዚአብሔር ጋር ተማክሮ ከይሁዳ ነገድ ሳይሆን ከቢኒያም ነገድ ሳኦልን ያነግሥላቸዋል። ሳኦል ግን እግዚአብሔርን ባለመታዘዙ ምክንያት እግዚአብሔር እንደተወ ተመልክተናል። የዛሬው ክፍል ፎከስ የሚያደርገው የዳዊት መንግስት ላይ ነው። የዳዊት መንግስት በአንደኛና በሁለተኛ ሳሙኤል ቀጥሎም በመዝሙራት መጽሐፍት ውስጥ እንዴት ተገለጠች፣ እንዴት ነው የእግዚአብሔር መንግስት በዳዊት መንግስት ውስጥ የቀጠለው የሚለው ነው የምናየው። እንግዲህ እግዚአብሔር ሳኦልን ከተወ በኋላ ሳኦል በዙፋኑ ላይ እየገዛ ቆይቷል። እግዚአብሔር ሳሙኤልን ሊያነክ ሰው ያሰበው ንጉስ ስላለ ወደ እሴ ቤት ንጉስ እንዲቀባለት ይልከዋል። ወደ እሴ ቤት በሄደ ጊዜ ሳሙኤል የገዛ ቤተሰቦቹ እንደረሱት ብዙ ተፈልጎ በኋላ ዳዊት እንደተገኘ ከዛም እንደተቀባ እናያለን። ይህንን የአንደኛ ሳሙኤል ምዕራፍ 16 በሰፊው ይነግረናል። እውነተኛ የተቀባው ንጉስ ማን ነው? በዚህ ቦታ ላይ ዳዊት ነው። ለምን? የእግዚአብሔር መንፈስ ከሳኦል እንደሸሸ ይነግረናል። ደግሞ ከዛም በኋላ በዳዊት ላይ ይመጣ ጀመረ ይላል። ስለዚህ አሁን የእግዚአብሔር መንፈስ መምጣቱ ምን ያሳያል? እግዚአብሔር የተቀበለው እውነተኛ ንጉሥ የሆነ ማን ነው? ዳዊት ነው። ከሳኦል መንፈሱ ርቀዋል። ሳኦል ግን ለስሙ ያህል በዙፋኑ ላይ ተቀምጠዋል። ከዚህ በኋላ ዳዊት ጎላድን ያሸንፋል በአንደኛ ሳሙኤል ምዕራፍ 17 ላይ። ከዛ በኋላ ወደ ሳኦል የጦር ኃይል ይቀላቀላል። በሄደበት እግዚአብሔር ከእሱ ጋር ነበረ፣ ድል ይሰጠው ነበረ። የእስራኤል ህዝብም በዳዊት ውስጥ እግዚአብሔርን ስራ ማየት እንደጀመሩ ይናገራል። አንዳንዶችም ዳዊትን ስላመሰገኑ፣ ስላወደሱ፣ ስለዘመሩለት ከዚህ የተነሳ ሳኦል በዳዊት ላይ ቅናት ያደርበታል። ከዛ ጊዜ አንስቶ ሳኦል ዳዊትን ማሳደድ ይጀምራል ማለት ነው እንግዲህ ይሄ ሳኦል ዳዊትን የማሳደዱ ነገር አሁንም ወዴት ነው የሚወስደን ዘፍጥረት ላይ እግዚአብሔር የተናገረውን የእባቡ ዘርና የሴቱ ዘር በሁለቱ መካከል ያለውን ጠላትነት ያሳያል እንግዲህ መጀመሪያ የነው ነው በአቤልና በቃይል መካከል ነበር ቃይል የእባቡ ዘር ነው አቤል የሴቱ ዘር ነው የእባቡ ዘር የሴቱን ዘር ሲያሳድድ ሲገድል ቀጥሎ ደግሞ ፈርዖን እና የእሱ ባሪያዎች የሴትቱን ዘር እስራኤላውያንን ሲያስጨንቁ አሁን ደግሞ የምናየው ሳውልና ከእሱ ጋር የሚተባበሩ ሰዎች አንድ ላይ የሴቲቱን ዘር የተስፋውን ዘር ዳዊትን ሲያሳድዱ ነው የምናየው። እንግዲህ ዳዊት ከሳውል በሚሰደድበት ጊዜ ሳውል ብቻ አይደለም ያሳዱ የነበረው፣ ከእስራኤል ሕዝብ ውስጥ ራሱ አንዳንድ ሰዎች ከእሱ ጋር በመተባበር ዳዊት የተደበቀበትን ቦታ ለሳውል በመጠቆም አብረው ከሳውል ጋር ዳዊትን ያሳድዱ ነበር። በዚህ ጊዜ ሁሉ ውስጥ ግን ዳዊት ከሳውል እየተሰደደ አደሴም ታይም ፍልስጤማውያንና ሌሎችን እስራኤልን ሊወጉ ይመጡ የአሕዛብ ከተሞችን ይዋጋ ነበረ። በተለይ ፍልስጤን በተደጋጋሚ እስራኤል ለማጥቃት ስትመጣ ዳዊት ከእግዚአብሔር እየጠየቀ ልውጣ ወይ እያለ አንደኛ ሳሙኤል ምዕራፍ 23 ከቁጥር አንድ እስከ አምስት ያሉ ብታዩት እግዚአብሔርን እየሰማ እየወጣና ይዋጋ ነበረ፣ ያሸንፍም ነበር። ስለዚህ በስደት ውስጥ ራሱ ያለ እስራኤልን ሊጠብቅ የነበረው ማን ነው? ዳዊት ነበረ። እውነተኛውም ንጉስ እሱ ነው። እንዳየነው እግዚአብሔር የቀባው መንፈሱን የሰጠው እውነተኛ ንጉስ እሱ ነበር። ምንም እንኳን ሳኦል በጊዜው ንጉስ ተብሎ እየገዛ ቢሆንም ማለት ነው። ሳኦል እግዚአብሔር ከተወ በኋላ ተዋግቶ እስራኤልን ሲጠብቅ የምናይበት ቦታ የለም። አንድ ቦታ አንደኛ ሳሙኤል ምዕራፍ 23 መጨረሻ አካባቢ ዳዊትን እያሳደደ ባለበት ጊዜ ፍልስጤማያን ሊወጉ መጡ ተብሎ ዳዊትን ከማሳደድ ተመለሰ የሚል እናያለን። ግን ሳኦል ሲዋጋ እስራኤልን ሲጠብቅ የትም ቦታ እናገኝም። ይህ ምንድን ነው የሚያሳየው? በስደት ውስጥ ራሱ እስራኤል የሚጠብቅ አትማ ነበረ ዳዊት ነበር፣ እውነተኛ ንጉሷ። እንግዲህ ልክ ሲቀባ ጀምሮ ዳዊትን ቤተሰቦቹ አላወቁትም የሱም ማንነት አልተረዱም። ጎሊያድም እየዛተ በነበረ ጊዜ ለማየት በመጣ ጊዜ የገዛ ወንድሞቹ እንደ ትዕቢተኛ ነበር የቆጠሩት። አሁንም የእስራኤል ሕዝብ ከሳኦል ጋር ወግነው ዳዊትን ሲያሳድዱ እውነተኛ ንጉሳቸውን፣ የተቀባውን ንጉሳቸውን ሳይረዱ እናያለን። ግን አሁንም የዳዊት እስራኤልን መጠበቅ ወዴት ነው የሚወስደን? ወደ ዘፍጥረት ምዕራፍ ሁለት ነው የሚወስደን። እግዚአብሔር አዳምን በኤደን ገነት ካስቀመጠው በኋላ የሰጠው ተልዕኮ ምን ነበረ? ኤደን ገነትን እንዲጠብቃትና እንዲንከባከባት። ስለዚህ እስራኤል እዚህ ቦታ ላይ እንደ ኤደንገነት ማየት እንችላለን ለምን የተስፋይቱ ምድር ናት። የእግዚአብሔር ህዝብ የእግዚአብሔር መንግስት ያለባት ቦታ ናት ዓላማው ምንድን ነው ዘጸአት ምዕራፍ 19 ቁጥር 6 ላይ እንዳየ ነው የእስራኤል ህዝብ እግዚአብሔርን እየታዘዙ እግዚአብሔርን እያሳዩ እያንጸባረቁ እየበዙ ዓለምን ሁሉ መውረስ ነው ከኤደንገነት ወይም ከከነአን ምድር ተነስተው ልክ እንደ ኤደንገነት እየሰፉ ዓለምን ሁሉ እንዲወርሱ የእግዚአብሔር ዓላማ ነው ግን በዚህ ቦታ ላይ ሳውል ሳሁን ማንነበር የሚያደርገው ይህንን ስራ ዳዊት ነው። እቺን የደንገነት የሆነችውን እስራኤልን ከጠላት ጥቃት መጠበቅ የዳዊት ተልእኮ ሆኖ እናያለን። ሳውልም ዳዊትን በሚያሳድድበት ጊዜ ከአንድም ሁለት ጊዜ ዳዊት ሳውልን አግኝቶት ሳይገለው ሲምረው እናያለን በአንደኛ ሳሙኤል ምዕራፍ 24 እና ምዕራፍ 26 ላይ። ምዕራፍ 26 ላይ ሁለተኛ ጊዜ ሳውልን ባገኘው ጊዜ ሳውልና የእሱ ባሪያዎች ከባድ እንቅልፍ ወድቆባቸው ተኝተው ነበረ። ዳዊት በዚህ ቦታ ላይ ለሳውል የተናገረው ነገር ኢምፖርታንት ነው፣ እሷን እንመልከት። ምዕራፍ 26 ቁጥር 19 እና 20 ላይ እንደዚህ ይላል፣ ሂድ ሌሎች አማልክትን አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት እርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ዳዊት ለሳኦል እየነገረው ያለው ምንድን ነው? ለምን ዳዊት የአንተን ክፋት ይፈልጋል ብለው የሚመክሩህን ሰዎች ድምፅ ትሰማለህ? እኔ እንዲህ አይደለም ለማስበው እኒህ ሰዎች በሌላ ቋንቋ ምን እያሉ ነው ሂድ እያሉ ነው ከእግዚአብሔር ርስት ከእግዚአብሔር መንግስት ከዚች ከእስራኤል ምድር ሂድ ወደ አሕዛብ ምድር ሂድ በዚያ ጣዖታትን አምልክ እያሉ ነው ለምን እግዚአብሔር የሚመለክበት ቦታ የት ነው እስራኤል ከዛ ሰው ከወጣ ባቢሎን ከሄደ የባቢሎንን አማልክት ነው የሚያመልከው ወደ ግብፅ ከሄደ ግብፅን ፍልስጤም ከሄደ ፍልስጤም ያምን ስለዚህ ዳዊት ምን እያለ ነው እኒህ ሰዎች ሲያሳድዱኝ እኮ ሂድ ከእግዚአብሔር ርስት ሌሎች አማልክን አምልክ እያሉ ነው ለምን ከእግዚአብሔር ፊት ርቆ ደሜ በምድር ላይ ይፈሳል ሲል እናያለን። ስለዚህ ዳዊት እየጠየቀ ያለው በእግዚአብሔር ርስት ውስጥ ልቀመጥ፣ ከእግዚአብሔር ፊት አልሰደድ፣ ልክ አዳምና ሔዋን ከእግዚአብሔር መንግስት ከኤደን ገነት እንደተሰደዱ፣ ቃየን ከእግዚአብሔር ፊት ወጣ የሚለው እንዳየን፣ እኔም ከእግዚአብሔር ፊት ልወጥ አልፈልግም፣ ምኞቴ በእግዚአብሔር ርስት ውስጥ እግዚአብሔር ማምለክ ነው ሲል እናያለን። ስለዚህ ዳዊት ጥያቄ ነበረ። ነገር ግን ዳዊት ተገዶ የሚደበቅበትን ቦታ በአጣ ጊዜ በእስራኤል ውስጥ ወደ ፍልስጤም ሀገር እንደሄደ አንደኛ ሳሙኤል ምዕራፍ 27 ይነግረናል። እንግዲህ ምሆነ መጨረሻ ላይ እስራኤል ንጉሷን ስላላወቀች እውነተኛ ንጉሷን ስላላወቀች ገፍታ ገፍታ ንጉሷን ለአሕዛብ አሳልፋ ሰጠች። እውነተኛው ንጉስ አሁን የት ነው ያለው? በፍልስጤም ሀገር ነው ያለው። ሳኦል እና እስራኤል ደግሞ በምሪቱ ተቀምጠዋል። እንግዲህ እንዳልነው እስራኤልን የሚጠብቅ ማን ነበረ? ዳዊት ነበረ። በተደጋጋሚ ከፍልስጤማውያን ጥቃት ይጠብቅ ነበረ። ዳዊት የእስራኤል ምድር ለቆ ከሄደ በኋላ ፍልስጤማውያን እንደገና እስራኤልን ለማጥቃት ሲመጡ አሁን የተከፈተ ቦታ ሆኖ ያገኙታል ማለት ነው። እስራኤል የሚጠብቀው ሰው የለም። ስለዚህ ሳኦልንም ህዝቡንም በታላቅ አገዳደል እንደገደሉ የአንደኛ ሳሙኤል የመጨረሻው ምዕራፍ ምዕራፍ 31 ይነግረናል። እንግዲህ ይሄ ጥፋት ይሄ ታላቅ ግድያ በእስራኤል ላይ የሆነበት ምክንያት እንዴት አድርገን ልናስቦ እንችላለን? እግዚአብሔር እስራኤልን ያዋረደበት እግዚአብሔር ንጉሷን ማየት እንድትችል ከታወረችበት ነገር እንድትነቃ ያደረገበት እንደሆነ ማየት እንችላለን። በተደጋጋሚ በመሳፍንት ዘመንም እስራኤል ለእግዚአብሔር አልገዛም ስትል እግዚአብሔር ጠላቶችን እየላከ እንደዚሁ ሲያዋረዳትና እግዚአብሔርን ሐሳብ መቀበል እንድትችል ሲያረጋት፣ አይተናል። አሁንም ይሄ ከሆነ በኋላ ዳዊት ወደ ኬብሮን ወደ ይሁዳ ግዛት ይመጣል። በዛ ያሉ ይሁዳዎች የመጀመሪያዎቹ እነሱ ናቸው ዳዊትን ሲቀበሉ፣ ንጉሥ አድርገው ይሾሙታል። ሰባት ዓመት በይሁዳ ምድር በኬብሮን ከገዛ በኋላ የእስራኤል ህዝብ ተሰብስበው፣ አሁን ሁሉም አንድ ላይ በኬብሮን ዳዊትን ለማንገስ ይመጣሉ። ይህንን የምናገኘው ሁለተኛ ሳሙኤል ምዕራፍ አምስት ከቁጥር አንድ እስከ ሁለት ነው እንደዚህ ይላል። የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ ያጥንትህ ፍላጭ የስጋህ ቁራጭ ነን። አስቀድሞ ሳውል በእኛ ላይ ንጉሥ ሆኖ ሳለ እስራኤል የምታወጣና የምታገባ አንተ ነበርክ። እግዚአብሔርም አንተ ሕዝቤን እስራኤል ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት። ይህ ምንድነው የሚያሳየው? አሁን እስራኤል ነቃች። አሁን እስራኤል ዳዊትን አወቀች። እውነተኛ ንጉሳችን አንተ ነህ። ኢቭን ሳውል እንኳን በነበረ ጊዜ አንተ ነበርክ የምታወጣ የምታገባ። አንተ እኮ የኛ አካል ነህ። ደግሞ እግዚአብሔር ተስፋ ቃል ገብቶልሃል። ሕዝቤን እስራኤል ትጠብቃለህ ብሎሃል ብለው አሁን ንጉሳቸውን ሲቀበሉና በእነሱ ላይ ሲሾሙ እናያለን። እንግዲህ ይሄ ሁሉ አሁን ያነሳናቸው ነጥቦች ስለ መሲሁ፣ ስለ ጌታ ኢየሱስ ክርስቶስ በተለያየ መንገድ የሚጠቁሙ ናቸው። እስራኤል ንጉሷን ገፍታ ባለማወቅ ለአሕዛብ አሳልፋ መስጠቷ፣ ይሄ ስለ ክርስቶስ የሚነግረን ነገር አለ። በስፋት ወደፊት ወንጌላትን ስናይ ተመልሰን እነዚህ ነጥቦች ላይ የምናይ ይሆናል ማለት ነው። እንግዲህ ዳዊት በእስራኤል ከነገሰ በኋላ የመጀመሪያ ያደረገው ነገር ምንድን ነው? በይሁዳ ምድር በኢየሩሳሌም የነበሩትን ኢያቡሳውያንን ማውጣት ነው። ኢያቡሳውያን የከነዓን ልጆች ናቸው። ይሁዳ ይህንን ርስት በተካፈለች ጊዜ ፈጽሞ ሊያውጧቸው አልቻሉም። እነዚህ ሰዎች ከእስራኤል ጋር አብረ የኖሩ ናቸው። ስለዚህ እንደውም ዳዊት በመጣባቸው ጊዜ እስቲ ሞክረን እንደውም አንተን የእኛ አንካሶችና እውሮች እነሱ ራሳቸው ብቻቸውን ያሸንፏል ብለው ሲዙትበት እናያለን። ዳዊት ግን ኢያቡሳውያንን ከኢየሩሳሌም ከወጣ በኋላ ኢየሩሳሌምን ይቀድሳል። የእግዚአብሔር መቅደስ በዛ ይሆናል፣ ንጉሱም በዛ ይሆናል። ስለዚህ ይሄ ምድር የሚያሳየው መግዛትን ያሳያል። የሔዋን ዘር የሆነው አሁን ሲያሸንፍ የጠላቶችን ደጅ ሲወርስ እናያለን። ዳዊት በኢየሩሳሌም ከተቀመጠ በኋላ በአማረ ቤት ውስጥ እየኖረ ሳለ የእግዚአብሔርን ቤተ መቅደስ ሲያይ በድንኳን ውስጥ መሆኑ ያሳስቡና ለእግዚአብሔር ቤተ መቅደስ ለመስራት በልቡ ያስባል። ሁለተኛ ሳሙኤል ምዕራፍ ሰባት ይህን ሀሳብ ይነግረናል። ነቢዩ ናታንም እግዚአብሔር ከአንተ ጋር ነው፣ በልብህ እንዳሰብክ እንዲሁ አድርግ ካለው በኋላ እግዚአብሔር ግን ለናታን ይናገረዋል ቤት የሚሰራልኝ አንተ አይደለህም፣ ልጅህ ነው ቤት የሚሰራልኝ ካለ በኋላ እግዚአብሔር የዘላለምን ኪዳን የዳዊት መንግስት ለዘላለም እንዲቀጥል እግዚአብሔር ከዳዊት ጋር ኪዳን ይገባል። ይህንን በሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 16 ውስጥ እናገኘዋለን። እንዲህ ይላል፣ እድሜም በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱም ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገስጸዋለሁ። ከፊቴ ከጣልኩት ከሳውል እንዳራኩ ምሕረቴን ከእርሱ አላረቅም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል። ዙፋንህም ለዘላለም ይጸናል። እግዚአብሔር ምን ዓይነት ኪዳን ገባለት? የዘላለም ኪዳን። የዳዊት መንግስት ማለት አሁን የእግዚአብሔር መንግስት እየተገለጠ ያለበት ይህ መንግስት ለዘላለም ይቀጥል እንደሆነ እግዚአብሔር ተስፋ ሲሰጠው እናያለን። ይህ ታላቅ ተስፋ ነው። ደግሞም ቅድመ ሁኔታ የማይጠይቅ ነው፣ አንኮንዲሽናል ነው። ምን ማለት ነው? የዳዊት ልጆች እንኳን ቢያጠፉ፣ ልክ እንደ ሳውል ቢበድሉ፣ እግዚአብሔር ግን ላይጥላቸው ለዳዊት ተስፋ ሲገባለት እናያለን። ይህንን ሀሳብ በተደጋጋሚ በመዝሙራት ላይ ሲጠቀስ እናያለን። በተለይ መዝሙረ ዳዊት ምዕራፍ 89 ላይ ዘማሪው የዳዊት መንግስት የዘላለም መንግስት እንደሆነ እየጠቀሰ እግዚአብሔርን ሲያመሰግን፣ እግዚአብሔርን ሲያስታውስ የምናየው ነው። ወደ ዘፍጥረት ምዕራፍ አንድ እንመለስና እግዚአብሔር ለአዳምና ለሔዋን የሰጣቸው ተልዕኮ መብዛትና መግዛት ነው። ያንን ደግሞ ተልዕኮ እንዴት ነው አሁን በዳዊት ህይወት ውስጥ ወይ ደግሞ በዳዊት መንግስት ውስጥ የተፈጸመ ያለው የሚለው ነው። ይህንን ሀሳብ የምናገኘው መዝሙረ ዳዊት ምዕራፍ ሁለት ላይ እግዚአብሔር በዛ ቦታ ላይ ነግሶ ላለው ዳዊት ሊሆን ይችላል ወይ ደግሞ ከዳዊት ልጆች አንዱ ንጉሥ ለሆነው የሚሰጠው ተስፋ ነው እንደዚህ ይላል ቁጥር ስምንት ላይ ለምነኝ፣ አህዛብን ለርስትህ የምድርም ዳርቻ ለግዛትህ እሰጥሃለሁ። ምን አይነት ተስፋ ነው የዘፍጥረት አንዱን ተስፋ ያስታውሳል፣ ወይ ተልዕኮ ያስታውሳል። ምንድን ነው ለምነኝ፣ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ ሰጠሃሉ። ስለዚህ የዳዊት መንግስት እስከ ምድር ዳር ሁሉ እንዲገዛ የእግዚአብሔር ዓላማ ነው። ንጉሱን እግዚአብሔር ለምነኝ ሲለው እናያለን። ይህ ማለት እግዚአብሔር በአዳም አስቀድሞ ያሰበው ሀሳብ ነው፣ አሁንም ብባን እየቀጠለን ያለው በዳዊት መንግስት ውስጥ እየቀጠለን ያለው ማለት ነው። እንግዲህ እግዚአብሔር ይህንን እንዳለው በዳዊት ቤት ውስጥ ተፈጸመ ወይ ዳዊት መንግስቱ እስከ ምድር ዳር ድረስ ገዛች ሚለውን ደግሞ ስናይ በከፊል ተፈጽሟል። ምክንያቱም የዳዊት መንግስት ከጎኗ የነበሩትን የጎረቤት አገሮች እነ አሞንን፣ እነ ሶሪያን፣ እነ ኤዶምን ስትገዛና እነሱ ስታስገብር እናያለን። የዳዊት መንግስት አላማዋ ምንድን ነው? በጽድቅ እንድትገዛ ነው። በጽድቅና በፍትህ እግዚአብሔርን እያንጸባረቀች፣ የእግዚአብሔር መንግስት እያንጸባረቀች እንድትገዛ ነው የእግዚአብሔር ዓላማ። ይህንንም እንዳደረገ ሁለተኛ ሳሙኤል ምዕራፍ 8 ቁጥር 15 ላይ ዳዊትም በእስራኤል ሁሉ ላይ ነገሰ፣ ዳዊትም ለህዝቡ ሁሉ ፍርድንና ጽድቅን አደረገላቸው ይላል። ይሄ ነበር አላማው፣ በፍርድና በጽድቅ እየገዛ እንዲሄድ በእስራኤል ብቻ አይደለም፣ ከዛ እየሰፋ የአሕዛብን ሁሉ መንግስታት፣ መጨረሻም ደግሞ እስከ ምድር ዳር ድረስ እንዲገዛ ነው የእግዚአብሔር ዓላማ። ግን ዳዊት ከተወሰነ ስፋት በላይ መሄድ አልቻለም። የመጨረሻ ዳዊት የገዛባቸውና የመንግስቱ ጥግ የምናየው ሁለተኛ ሳሙኤል ምዕራፍ ስምንትና ምዕራፍ አስር ላይ የገዛቸውን ከተሞች ያስገበራቸውን ከተሞች ሁሉ ይዘረዝራል በእስራኤል ውስጥ በጽድቅና በፍትህ የገዛው ይሄ የዳዊት መንግስት በእነዚህ ማሕዛብ ከተማ ውስጥ በጽድቅና በፍትህ በመግዛት የእግዚአብሔር መንግስት እንዲያሳያቸው ነበር የእግዚአብሔር ዓላማ ማክሲመም ዳዊት እስከተወሰነ ስፍራ ድረስ እንደሄደ እንጂ ከዚያ በላይ አልፎ መግዛት እንዳልቻለ እናያለን ለምን በዚህ በዳዊት የመግዛት ጫፍ ላይ ዳዊት ከቤርሳቤ ጋር በዝሙት ሲወድቅ ሁለተኛ ሳሙኤል ምዕራፍ አስራ አንድ ይነግረናል ዳዊት ለእግዚአብሔር ራሱ አልታመንም የታሰበውን ተስፋ የተሰጠውን ተልዕኮ ኮምፕሊትሊ ሊፈጽም አልቻለም። በከፊሉ ግን ሲፈጽመው እናያለን። በዛሬው ክፍለ ጊዜ ለማየት የሞከርነው በዳዊት መንግስት ውስጥ የአንደኛና ሁለተኛ ሳሙኤል ከመዝሙራት ጋር አንድ ላይ የዳዊትን መንግስት የሚገልጡበትን መንገድ እንዴት የእግዚአብሔር መንግስት በዳዊት መንግስት ውስጥ እንዳደገች እንደታየች የሚያሳየውን እንግዲህ፣ እግዚአብሔር ለዳዊት የዘላለም መንግስት ተስፋ ሰጥቶታል። ይህ ሊፈጸም የሚችልባቸው መንገዶች አንደኛው፣ ዳዊት ነገሰ፣ ከሞተ በኋላ ልጁ ይነግሳል፣ ከሱ በኋላ ልጁ እያለ ልጆቹ ያለማቋረጥ በዳዊት ዙፋን ላይ የሚቀመጡ ከሆነ ለዘላለም የሚቀጥሉ ከሆነ በዚያ መንገድ የዳዊት መንግስት ለዘላለም ትቀጥላለች ማለት ነው። ወይም ደግሞ ዳዊት ነገሰ፣ ሞተ፣ ልጁ ሰለሞን ነገሰ፣ ሞተ፣ እያለ የሆነ ሰዓት ላይ አንድ የዳዊት ልጅ ከነገሰ በኋላ የማይሞት ለዘላለም የሚኖር ከሆነ በዚያ መንገድ የዳዊት መንግስት ለዘላለም ትቀጥላለች ማለት ነው። ይህ የእግዚአብሔር ተስፋ ሊፈጸመው የሚችሉባቸው መንገዶች ናቸው። ይህንን ስል የወደፊቱን ተስፋ በተለይ አዲስ ጊዜያን የምናቅ ሰዎች ጌታ ኢየሱስ ክርስቶስን ማሰባችን አይቀርም። በስፋት ሄደን ስለምናየው እዚህ ላይ አናነሳውም፣ ግን ወደዛ እየተንደረደረ ያለ ሀሳብ ነው። ስለዚህ በሚቀጥለው ክፍለ ጊዜ የምናደርገው ምንድን ነው? በነገሥት መጽሐፍ ላይ እንደተገለጠው የዳዊት ልጆች እንዴት ነው የገዙት? የእግዚአብሔር መንግስት በእነሱ ውስጥ እንዴት ተገለጠች? ይህንን የተስፋ ቃል ይህንን ተልዕኮ እነሱስ መፈፀም ቻሉ? ደግሞስ በእነሱ ዘመን የተነሱ ነቢያቶች ምን አይነት ቃልና የተስፋ ቃል ሲሰጡ እናያለን። ስለ ዳዊት መንግስት፣ ሊመጣ ስላለው ይሄ ዘላለማዊ መንግስት ደግሞ ስለታሰበው ስለዚህ ንጉስ እነዚህ ነቢያቶች የተናገሩት ቃል ምንድን ነው የሚለውን ለማየት እንሞክራለን። በዚህ ትምህርት እንደጠቀማችሁ ተስፋ አድርጋለሁ። እስከዛው ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁኑ።